መጽሐፈ ዕዝራ ሱቱኤል ምዕራፍ አስራ ሁለት ከዚህም ከሰባተኛው ቀን በኋላ በሌሊት ህልምን አየሁ። እነሆ ጽኑ ነፋስ ከባህር ሲወጣ አየሁ። የባህርን ማዕበል ሞገዱ ሁሉ ታወከ። ያ ነፋስ በሰው አምሳል ከባህር ሲወጣ አያለው። ከዚህ በኋላ ሰማይ ደመናዎች ጋራ ያ ሰው ወደ ሰማይ ወጣ። ፊቱን መልሶ ባየ ጊዜ ሁሉ በጊዜው ጊዜ ወደሱ ይመጣል። ቃሉ እየወጣ ሁሉ ከቃሉ የተነሳ ይቀልጣል። ሰም አድሮ ማር ወደ እሳት በቀረበ ጊዜ እንደሚቀልጥ ቃሉን የሰሙ ሰዎች ሁሉ ይቀልጣሉ። ከዚህ በኋላ ስፍር ቁጥር የሌላቸው ብዙ ሰዎችን ከባህር የወጣ ይኸው ሰው ይጣሉት ዘንድ ከአራቱ ማዕዘን ሲሰበሰቡ አየሁ። ከዚህ በኋላ ታላቅ ተራራ ሰራ፣ በላዩም ላይ ተቀመጠ። መስቀል ከመስቀል ያደረሰውን መርምሬ ላውቅ ወደድሁ፣ ነገር ግን ማወቅ ትሳነኝ። ከዚህ በኋላ ሊይዙት የተሰበሰቡ አይሁድ ሁሉ ፈጽመው ፈሩ፣ ነገር ግን ይይዙት ዘንድ ደፋፈሩ። ከዚህ በኋላ በከበቡት ጊዜ ወደ እሱም በመጡ ጊዜ በእነሱ ስልጣኑን ላጸናባቸውም ጦሩንም አላነሳባቸውም፣ የባዳ ጸብነቱንም ምንም አላነሳባቸውም። ከአፉ የእሳት ማዕበልን፣ ከከንፈሩም የእሳት ነበልባሉን፣ ከአንደበቱም የእሳት ፍምን እንደ ጥልቅ ነፋስ አወጣ እንጂ ስልጣኑን አልገለጸባቸውም። ያ የእሳት ማዕበል፣ ያ የእሳት ነበልባል ያ የእሳት ፍምም ሁሉ አንድ ሆነ። በከበቡት ሊገድሉትም ዘንድ በመጡ በነዚያ በብዙ ሰዎች እንደ ጥልቅ ነፋስ ሆኖ ወረደባቸው። ካቃጠሏቸው ጢስ፣ ካመዳቸውም ትቢያ በቀር ከለሳቸው የሚድን እስኪታጣ ድረስ ሁሉንም አቃጠላቸው። ከዚህ በኋላ ተነሳው። ከተነሳውም በኋላ ያንን ሰው ከዚህ ሲወርድ አየሁት። ክርስቶስን ስሞችም የሚሆኑ ብዙ ሌሎች ሰዎችን ወደ እሱ ጠራ። ብዙ ሰዎችም ወደ እሱ መጡ። ሐዋርያት ከነሳቸውም ደስ ያላቸው አሉ፣ ከነሳቸውም ያዘኑም አሉ፣ ከነሳቸውም የታሰሩ አሉ። ከዚህ በኋላ ይህ ሁሉ በደረሰ ጊዜ ደንግጬ ተነሳው፣ ወደ እግዚአብሔርም ለመንኩ። ቀድሞ አንተ ይህን ጌትነትህን ለእኔ ለባሪያህ አሳይኸኝ፣ ልመናዬን እንድትሰማኝ አደረክልኝ። አሁንም የዚህን የሕልሜን ትርጓሜ ዳግመኛ ንገረኝ። ነገር ግን እኔስ እንደምጠራጠረው በእነዚያ ወራቶች ለነበሩ ሰዎች ወዮላቸው፣ ይልቁንም ላልነበሩ ሰዎች ወዮላቸው። በኋላ ዘመን የሚቆያቸውን፣ ገና ያልደረሰላቸውን መንግስተ ሰማይን ባለማወቅ ክደው ያዝናሉ ወዮላቸው። በሐሳዊ መሲህ ያሉ ሰዎች ግን መከራውን ፈጽመው አውቀውታልና በዘመኑ ለነበሩ ሰዎች ሁላቸው በዚህ ህልም እንዳየህ ጽኑ ጭንቅ፣ ብዙ ድካምን ያያሉና ስለዚህ ነገር ወዮላቸው። ነገር ግን ይህ መከራው ሳይደርስ መሞት ይሻላል። ደመና ታይቶ በዚህ ዓለም እንዲጠፋ ቢሞቱ ይሻላቸዋል። ኋላ ዘመን የምታገኘውን መከራ ያውቁም። መለሰልኝ፣ እንዲህ የህልምህን ትርጓሜ ይነግርሃለሁ፣ ይህን የምትጠይቀኝንም ነገር እተረጉምልሃለሁ። ስለሚቀሩት ሰዎች በዚህ ዓለም ስለሚኖሩበትም ሰዎች ተናግረሃልና። ትርጓሜው እንዲህ እንደዚህ ነው። በእነዚያ ወራቶች ያን መከራ የሚቀበሉትን ሰዎች፣ ያም መከራ የሚያገኛቸውን ሰዎች፣ በእግዚአብሔርም ዘንድ ሃይማኖትና በጎ ምግባር ጽናትም ያላቸውን ሰዎች እግዚአብሔር ይጠብቃቸዋል። ነገር ግን አስቀድመው ከሞቱ ሰዎች በሀሳዊ መሲህ ህያዋን ሆነው የተገኙ ሰዎች ፈጽመው ክቡራን እንደሆኑ እወቅ። የዚህ የሕልም ትረጓሜ ትርቋሜ እንደዚህ ነው። ከባህር ሲወጣ ያየኸው ይህ ሰው ዓለሙን ሁሉ በሱ ያድን ዘንድ ለኋላ ዘመን አብ ያዘጋጀው ይህ ወልድ ነው። ከመከራም የተረፉትን ሰዎች እሱ በተድላ በደስታ ያኖራቸዋል። እንደ ጥልቅ ነፋስ ሆኖ ካፉ እሳት ነበልባል፣ የእሳት ፍም፣ የእሳት ፍህም ሲወጣ ያየኸው ጦሩን ሳያነሳ የባዳ ጸብቱን ሳያነሳ የከበቡትን እሊህን ብዙዎችን ያጠፋቸው ሊገድሉት የመጡትንም ሲያጣፋቸው ያየኸው ይህ ትርጓሜ እንዲህ ነው። በዚህ ዓለም ያሉትን ሰዎች እግዚአብሔር የሚያድንበት ዘመን ይመጣል። ያን ጊዜ እሰበስባቸው፣ እርስ በሳቸው ይወነጃጀላሉ። በከተማ ያሉት ሰዎች በከተማ ካሉት ሰዎች ጋር ይዋጋሉ። በገጠርም ያሉት ሰዎች በገጠር ካሉ ሰዎች ጋር ይዋጋሉ። ሰራዊት ከሰራዊት፣ ነገሥታት ከነገሥታቱ ጋር ይዋጋሉ። ይህም በተደረገ ጊዜ ቀድሞ ያሳየሁህ ምልክቱም በደረሰ ጊዜ ያን ጊዜ ከባህር ሲወጣ ያየኸው ያ ሰው ይገለጣል። ቃሉንም በሰሙ ጊዜ አህዛብ ሁሉ አጋሮቻቸውን እርስ በርሳቸውም የሚጣሉበትን ጠባቸውንም ይተዋሉ። ቁጥር የሌላቸው ሰዎች አንድነት ተሰብስበው ይበዛሉ። መጥተው ይገድሉት ዘንድ እንደ ወደዱ ያየኸው፣ እሱ ግን በመስቀል ይሰቀላል። መስቀል ያዘጋጃል። ለሁሉም ፈጽሞ ተዘጋጅቶ ይታያል። በእግዚአብሔር ፈቃድ ወደ ተደረገው በሰው ፈቃድ ወዳልተደረገ መስቀል ወደ መስቀል ሲወጣ ያየኸው ኃጢአት ለመስራት እንደ አውሎ ንፋስ ፈጣን የሆኑ አሕዛብን በኃጢአቶቻቸው የሚሰድባቸው ተቀዳሚ ተከታይ የሌለው ይህ ወልድ ነው። የኃጢአታቸውንም ፍዳ በፊታቸው ይገልጥባቸዋል። ኃጢአትም ለመስራት እንደ እሳት ነበልባል የሆኑትም ሰዎች ጽኑ ፍዳ ያመጣባቸዋል። ኃጢአት ለመስራት እንደ እሳት ፍም የሆኑትን ሰዎች ድካም ሳይኖርበት ከኃጢአታቸውም ጋር ያጠፋቸዋል። ስሞቹም የሆኑ ብዙ ሰዎች ያየሃቸው እነዚህ እኒህ በፋርስ ንጉሥ በስልምናሶር ዘመን ከሀገራቸው የተማረኩ ስልምናሶር በነገሰ ጊዜ የማረካቸው በፈሳሹ ውሃ ማዶ ያኖራቸው ዘጠኙ ነገድ ተኩል ናቸው። ወደ እውቀት ተመለሱ፣ ለእውቀትም ሌላ ሆኑ። የወገናቸውን ነገድ ይተዉ ዘንድ የሰው ወገን ወደማይኖርበት አገርም ይሄዱ ዘንድ በሀገራቸው ሳሉ ያልጠበቁት ሕጉን ይጠብቁ ዘንድ እሳቸው ይህችን ምክር ከልቦናቸው አወጧት። መግቢያቸው ጠባብ ወደ ሆነ ወደ ኤፍራጥስ ገቡ። ያን ጊዜ እግዚአብሔር ምልክት አደረገላቸው። የፈሳሹም ምንጭ እስኪያልፉ ድረስ አቆመላቸው። አገሩ ግን አመት ከመንፈቅ ያስኬዳል። የሀገሩም ስም አዛፍ ይባላል። እስከ ኋላ ዘመን ድረስ በዚያ ኖሩ። ከዚህም ዳግመኛ ወደ አገራቸው ይመለሱ ዘንድ ባላ ይሻገሩ ዘንድ የፈሳሹም ምንጭ እግዚአብሔር ዳግመኛ ያቆምላቸዋል። ስለዚህ ነገር ስላሴ ብዙዎችን ወሰዷቸው። የአየኸውም ይህ ነው። እነሱም በከበረ መንግስተ ሰማያት ይገኛሉ። በእሱ የተሰበሰቡ እነዚያን ብዙዎች ሰዎች ባጠፋቸው ጊዜ ያን ጊዜ የቀሩት ወገኖች ያጸናቸዋል። ያን ጊዜ ምልክቱን ያሳያቸዋል። እኔም አቤቱ፣ ጌታዬ ይህንን ነገረኝ፣ ከባህር መካከል ሰው ሲወጣ እኔ ያየሁት ስለ ምንድን ነው አልሁት። ማንም ማን በጥልቅ ባህር ውስጥ ያለውን ማወቅ እንዳይችል በዚህ ዓለም ካሉ ሰዎችም ክርስቶስን እንደዚሁ ማንም ማን ማወቅ የሚችል የለም። ሰዓቱ ቀኑ በደረሰ ጊዜ ነው እንጂ ከሱም ጋር ያሉት ሰዎችም ማወቅ አይችሉም። ያየኸውም፣ የሕልምህም ትርጓሜው ይህ ነው። ስለዚህ ነገር ላንተ ብቻ አሳየሁ። ግዳጅህን ትተህ የኔን ግዳጅ ተከትለሃልና ሕጌንም ፈልገሃልና አነዋወርህን ለውጠሃል፣ ተዘጋጅተሃልና ጥበብንም እናት አድርገሃልና ስለዚህ ነገር እንደዚህ ገለጥሁልህ። ዋጋህ በእግዚአብሔር ዘንድ አለና እንግዲህስ ወዲህ ከጥቂት ቀን በኋላ ወደ እኔና የምነግርህ ሌላ ነገር አለና ድንቅ ነገርም እተረጉምልሃለሁ። ወደ እኔና እግዚአብሔርን ፈጽሜ እያመሰገንሁት በየቀኑ ስለሚያደርገው ስለ ታምራቱ ዘመኖቹም እንደሚሰራው አድርጌ በየዘመኑም እንደሚሰራው አድርጌ እግዚአብሔርን ፈጽሜ እያመሰገንሁት ወደ ምድረ በዳ ሄድኩ። በዚያም ሶስት ቀን አደርኩ።